ገና ለዛ ነው እሺ። ለውድ ወይም ለቅዳሜ ሰርጉን ያደረግ ነው ማለት ነው። አንዳንድ እንግዶቻችን ከተለያየ ሀገር ስለሚመጡ ከአሜሪካ የሚመጣለ እንዲሁም ከቡታጀራም ደግሞ ያልደረሱ ጓደኞቻችን አሉ፣ እና ለዛ ነው ንገባ ነው ውጣ። ምንድነ የሰው ቤት ነው እንዲ ላይ ምንገባ ነው ውጣ ይለኛል። ሰላም ሰላም፣ ኪፋለክ ሀቢቢ ሀቢብቲ እዚህ ሀገር መተን ማለት ነው። ፋሚሊዎች ያለመድነው ቋንቋ የለም አረብኛ፣ አማርኛ፣ ቻይነኛ፣ እንግሊዝኛ፣ ህንድኛ፣ ሌላ። እግዚአብሔር ይመስገን ሁሉም ቋንቋ ችያለው። ሁሉንም ቋንቋ ለምንድን ነው ሚያመለስ ከፈለጋችሁ ማለት ነው። አረብ ነው፣ አረብ ነው። አታነካካኝ በእናትህ። እሺ፣ ለማንኛውም ጋይስ፣ ሰርጋችንን በአሳዛኝ ሁኔታ ተሰርዟል። ሰላም፣ ሰላም፣ ሰላም። እንዴት ናችሁ? ውድና የተከበራችሁ ፋሚሊዎቻችን፣ እንግዲህ እስካሁን ራት አልበላንም። በኢትዮጵያ ሶስት ከአርባ ሆነዋል እዚህ ሰዓቱ ተገላቢጦች ነው እዚህ ደግሞ አራት ሰዓት ከአርባ ሆነዋል ማለት ነው እና የሚገርማችሁ ነገር ዱባይ ከመጣን እንዴት ነው ለውጣለ ተረቡጠናል እንትን ልመዝግብ አብርሃም እንትን ፋሚሊ እዚህ እንትን ሰርጉ ላይ የምትገኙ ሰዎች አንዳንድ ቁጥር ጻፉ፣ እስኪ ብዛታችሁን ለማወቅ ነው። የሆነ እንትን ምግብ ስለምናዝ ብዛታችሁን ለማወቅ አንዳንድ ጻፉ። የሁሉ ይመጣል። ሁሉ ከዚሁ አንዳንድ አንዳንድ አንዳንድ የሚጽፉ የምትመጡ ናችሁ? የምራችሁን ትመጣላችሁ? እንዴ ለዚህ ሁሉ ሰው እንትን አላዘጋጀንም ምግብ፣ ግን ለሁላችሁም ይበቃል። ኑ እስቲ አንዳንድ ጻፉ። ሰርጌ ልትበሉ ልል ነበር። ሰርጌ የተጠራችሁ አንድ ቁጥር ማትመጡ፣ ደግሞ ሁለት ቁጥር ላይቭ፣ ቀጥታ ስርጭት አስተላልፍላችኋለሁ። ማትመጡ ሰዎች ማለት ነው። እዛ መሆናችሁ ባትበሉም እንደበላችሁ ቁጠሩትና ገብቷቸዋል። አሁን ማትመጡ ሰዎች ሁለት ቁጥር ላይፍ እንዲይዝላችሁ ማለት ነው። እንዲያዝላችሁ የምትፈልጉ ሰዎች መትመጡ ሰዎች ደግሞ አንዳንድ ቁጥር ጻፉ። ረበስማ ከዚሁ ረረ በቃ ኢትዮጵያ እናደርገዋለን። ሰርጉ የሁሉ ሚበላ ህዝብ ነው። ረበስማ አንድ አንድ አንድ መቼ ነው ግን ቦታውና እንትኑ አሁን ከዚህ በኋላ ልነግራችሁ ነው። አንዳንድ ቁጥር ምጽፉ ሰዎች እነግራችኋለሁ የት አካባቢ እንደሆነና ምን ይዛችሁ እንደምትመጡ። ምን ይዛችሁ እንደምትመጡ ተሳስቼ ነው። እራሳችሁን ይዛችሁ እራሳችሁን ይዛችሁ ኑ። ባይዞ በቁንጣ በስሊፐር አይቻልም። በቦዲ መግባት አይቻልም። ዘንጣችሁ ፏ ብላችሁ ነው የምትመጡት። ከተማውን እናዘጋለን ነው እቅዳችን። እንደዛ ስ ከተሳካልን ዱባይ እናዘጋና በዚህ በሻርጃ በኩል የምትመጡ ሰዎች እንከፍትላቸዋለን። በዚህኛው ሳይድ ኢንተሚንዌ ምን እንገርካቸው ነው ኢንተሚንዌ ቋንቋ እዚህ ጋ ባይዘቤ ማለት ነው። ፋሚሊዎች ሳልነግራችሁ ሁሉንም ቋንቋ ይችላል። እሺ ማርክ፣ ምናልባት የምታገኙ ሰዎች እንደተፎገሩ አረብኛም ይችላል አይደለም። የምቀየርባቸው የሆነ ሰዓት በቃ ቱርክኛ ማያናግረኛ ደቅ አይ፣ ግን የምር ማርክ ጎበዝ ነው። እግዚአብሔርን ህንድኛ ይችላል። ከሁሉም በላይ ከአረብኛም ከእንግሊዝኛም ከምንም በላይ ህንድኛ አብረኛ ንዴ ልመልስል ሙጄ ማፍ ከርዶ በያ እታውት ባካችሁ እዚህ ህንዲኛ ወይ የተጣመመ ህንድኛ ስለሆነ፣ ቀላል በይዞኝ ማለት ነው። ሴቱ እንዴት ነው እኮ?

ይዋጣለት ማለት ነው። ህንድኛ እግዚአብሔርን ከአማርኛም እኮ እዚህ ስንመጡ አማርኛ እንግዲህ ይጠፋባቸዋል እዚህ እራሱ ማለት ነው ግን ዋ ትንሽ ትንሽ ለማለት ነው። ትንሽ ትንሽ እችላለሁ። አረ፣ የሆነች ማውቃት ነበረች። ቃል አላ እሺ። ለማንኛውም ጋይስ ማለት ነው አረብኛ፣ እንዳውም እኔ አማርኛ እና ትንሽ ትንሽ እንግሊዝኛ ይችላል። ለሱ ነው። አንተ ከቆየው አረብኛው ለምዳለ። አይ ግን አንተ ጎበዝ ነህ። አይ መጀመሪያም ያ አረብ ፊልሞችን የህንድ በህንድ ፊልም ነው ባይዘው ያደገው ማርክ ማለት ነው። ቁጭ አርገው አስራ ስድስት አመት ህንድ ነበርኩ ከዛ ወደ ቱርክ። ለማንኛውም በስነ ስርዓት አረብኛ እስከ መጨረሻው ሰላምታ ካወራት ማለት ነው አሁን ራስ ልንበላ ነው አይደል? እንወጣው፣ እጋብዛለሁ፣ የእውነት እጋብዛቸዋለሁ። ነይ አውሪ፣ አንቺም አረብኛ ካወራሽ አንቺም ትችያለሽ። እናስገባ አረብ እናስገባ፣ ከዛ እናዋራው እና እግዚአብሔር ላስገባለት። ቆይ አረብ አንድ አረብ ላስገባለት፣ ከዛ ግን በስነ ስርዓቱ ነው የምታወራው እዚህ ስላለው ወይም በኋላ ታሳይፈኛለን